ቁጥባ ማለት ዲስኮር ማለት ነው። ሊና ቅድስና የለውም ባይ ዘበይ ቁጥባ አይደረግ ነው ወይ የምትለው አንዳንዴ፣ እንደውም ቆይ ይሄ ቁጥባ ትንሽ ይጋመስ ምናምን ብለ ማኪያቶን ጥጠ፣ ለዚህ ዘመን አይመጥኑም ኦር ሪቫይዝ መደረግ አለባቸው የሚለው ሀሳብ ራሱ ተገቢ ነው ወይ አላቅም፣ ምን ፈተና ማትሪክ ካላቸው ስለ ማትሪክ ስለ ፈተና ነው፣ ሁጥባ የምታደርገው በኔክስት ሁጥባ በዲፕሲክ ጀነሬት የተደረገ ይሁን ነው የምትለት። ህዝብ ፊት ከወጣ የምትከፍላት ግብር አለች። ትውልዱ ያለው እዚህ ነው። እኛ ስለምንሰራ ለም ለምናስብ ደግሞ ደሞ ያለው እዚህ ነው። ገና እኛ መሆን ያለብን ከትውልዱ ፊት ለፊት ነው። ሴት እህቶቻችን ለነሱ የሚሰጣቸው መስጂድ ታቃለች፣ አንደርግራውንድ ምሸት። እኛ አመታት የሰገድንበትን ምንጣፍ ይቀየር፣ ወደዛ የማየት እኮ መብት አለኝ ኢማሙን እኮ ማየት መብት ያለ ነው ነው ያደረኩ፣ ነው የምልህ። ለምንድን ነው እኛ ኋላ ቀርነት ተጽፎብን? ምን አለኛል? ዋይ ናት እነን ሙስሊሞች ገብተው ያዩ ምን የምር ወንበር ለምን አናዘጋጅላቸው? እንዴት ነው እስኪ እናንተ ሙስሊሞች የምትሰግዱት? ብለው ያራኑ ችግር የለውም ተብሎ ወንበር መጨረሻ ሶፍ ላይ ተደርጎላቸው፣ እንዴ ሱጁድ ስናደርግ ሩኩዕ ስናደርግ ቢመለከቱ ምን ችግር አለ? ሸይኾች፣ ኡስታቶች፣ ሀታ ነቢያት አላህ ቅዱስ አላደረጋቸው